የመንግሥት ሠራተኞችን የቤት ችግር ለመፍታት 120 ቢሊዮን ብር ፋይናንስ ሊቀርብ ነው። ለመምህራን ቅድሚያ እንደሚሰጥም ተገልጿል። የኢትዮጵያ ንግድ ባንክ አዲስ አበባ ከተማ አስተዳደር ጋር በመንግሥት ሠራተኞች የቤቶች ልማት ፕሮጀክት ላይ በጋራ ለመስራት በዛሬው ዕለት መግባቢያ ሰነድ ተፈራረመ። ስምምነቱ በ2575 መርሃ ግብር ከ41 ሺ በላይ የሚሆኑ የመንግሥት ሠራተኞችን ተጠቃሚ የሚያደርግ ነው ተብሏል። በስምምነቱ ወቅት የኢትዮጵያ ንግድ ባንክ ፕሬዚዳንት አቤሳኖ እንዳሉት የመንግስት ሰራተኞችን የቤት ችግር ለመፍታት ባንኩ በ20 ዓመት የሚከፈል የ120 ቢሊዮን ብር ብድር በዝቅተኛ ወለድ አቅርቧል። የከተማ አስተዳደሩ ይህን እድል በመጠቀም የመንግስት ሰራተኞችን የቤት ችግር ለመቅረፍ በአስቸኳይ ወደ ስራ እንዲገባም አሳስበዋል። ባንኩ በቀጣይም የብድር ተደራሽነቱን በማስፋት ሁሉም ዜጋ ተጠቃሚ የሚሆንበትን ሁኔታ ለመፍጠር እየሰራ መሆኑንም ጨምረው ገልጸዋል። በአዲስ አበባ ከተማ አስተዳደር የቤቶች ልማት ቢሮ ኃላፊ ቅድስት ወልደ ስላሴ በስምምነት ስነ ስርዓቱ ላይ ባንኩ የከተማውን ልማት በሁሉም ዘርፍ ስለሚደግፍ አመስግነዋል። በአሁኑ ፕሮግራም ለመምህራን ቅድሚያ እንደሚሰጥ ገልጸው የቤቶቹ ግንባታም በአጭር ጊዜ ውስጥ እንደሚጠናቀቅም ተናግረዋል ነው የተባለው።